ታሪክ ውስጥ አንዳንድ ስሞች ከአንድ ድርጊት ጋር ለዘላለም የተሳሰሩ ናቸው። ቄሳር የሚለው ስም ከስልጣን ጋር፣ እዮብ የሚለው ስም ከትዕግስት ጋር እንደሚታወሱት ሁሉ ይሁዳ የሚለው ስም ሲነሳ ክህደት ወደ አእምሮአችን ይመጣል። ታሪኩ የሚጀምረው በጌቴ ሲማኒ የአትክልት ስፍራ ውስጥ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በጸሎት ላይ ሳለ የችቦ ብርሃንና የጦር መሳሪያ ድምጽ የሌሊቱን ጸጥታ ሰበረ። ወታደሮች፣ የካህናት አለቆችና የቤተ መቅደስ ጠባቂዎች ስፍራውን ከበቡት። ነገር ግን ኢየሱስን ከሌሎች ደቀ መዛሙርቱ ለይተው አያውቁትም ነበር። ለዚህም አንድ መለያ ምልክት አስፈለጋቸው። ያንን ምልክት ሊሰጣቸው ቃል የገባላቸው ሰው ደግሞ ከአስራ ሁለቱ ሐዋርያት አንዱ ነበር፣ የአስቆሮቱ ይሁዳ። ይሁዳ በቀጥታ ወደ ኢየሱስ ሄዶ መምህር ወይ፣ ሰላም ላንተ ይሁን አለው። ከዚያም በዛች ውጥረት በሞላባት ቅጽበት ጌታውን ሳሙ። ይህ ሰላምታ አልነበረም፣ አሳልፎ የመስጠት ምልክት እንጂ የወዳጅነትና የአክብሮት ምልክት የሆነው መሳም ለክህደት መሳሪያ ሆነ። ወታደሮቹም ወዲያውኑ ኢየሱስን ያዙት። ከዚህም ድርጊት ጀርባ ያለው ሰው ማን ነበር? ከሃዲ እና ክፉ ከሚሉት ቀላል ፍርጃዎች ባሻገር ይሁዳ በኢየሱስ ተመርጦ ተአምራቱን አይቶ ትምህርቱን ሰምቶ የነበረ ሐዋርያ ነው። ከሐዋርያት መካከል በገንዘብ ያዥነት የተሾመ የተከበረ ሰውም ነበረ። ታዲያ ይህ ሰው እንዴት በወቅቱ ለአንድ ባሪያ ይከፈል ለነበረው ለሰላሳ ብር ብሎ ጌታውን ሊሸጥ ቻለ? ምንስ አነሳሳው? ስስት፣ ተስፋ መቁረጥ፣ ወይስ ሌላ እኛ የማናውቀው ሚስጥር? ዛሬ የይሁዳን ታሪክ ከላይ ከሚታየው ፍረጃ አልፈን በጥልቀት እንመረምራለን። በስስት በተስፋ መቁረጥና በመጨረሻም በአሰቃቂ ጸጸት የተሞላውን የይሁዳን ታሪክ አብረን እንቃኛለን። አብራችሁን እንቆዩ። ይሁዳ የሚለው ስም በወቅቱ በነበረው የአይሁድ ማህበረሰብ ውስጥ በጣም የተለመደና ተወዳጅ ነበር። ነገር ግን እሱን ከሌሎች ይሁዳዎች የሚለየው የአስቆሮቱ የሚለው ቅጽል ስሙ ነው። የታሪክ ምሁራን ይህ ቅጽል ስም ከየት እንደመጣ የተለያዩ መላምቶችን ያስቀምጣሉ። በጣም ተቀባይነት ያለው ትርጓሜ የአስቆሮቱ የሚለው ቃል ከእብራይስጥ የመጣ ሲሆን ትርጉሙም የቂሪዮት ሰው ማለት ነው የሚለው ነው። ቂሪዮት በደቡብ ይሁዳ ግዛት የምትገኝ ከተማ ነበረች። ይህ እውነት ከሆነ ከ12 የኢየሱስ ሐዋርያት መካከል 11ዱ የመጡት ከሰሜኑ የገሊላ ክልል ሲሆን ይሁዳ ብቻውን ከደቡብ የይሁዳ ግዛት መጥቷል የሚል አስገራሚ ሐቅ ይፈጥራል። ይህ ጂኦግራፊያዊ ልዩነት ቀላል አይደለም። በወቅቱ በገሊላና በይሁዳ የሚኖሩ አይሁዳውያን መካከል መጠነኛ የባህል፣ የቋንቋ አነጋገርና የፖለቲካ አስተሳሰብ ልዩነት ነበር። የይሁዳ ሰዎች ራሳቸውን እንደ ንጹህ እና የባህል ማዕከል አድርገው ሲቆጥሩ፣ ገሊላውያን ደግሞ በተወሰነ መልኩ እንደ ገጠሬ እና ከአሕዛብ ጋር እንደተቀላቀሉ አድርገው ይመለከቱ ነበር። ስለዚህ ይሁዳ በሐዋርያት ውስጥ ብቸኛው ደቡባዊ መሆኑ ምናልባትም የተለየ አመለካከት እንዲኖረው አድርጎት ሊሆን ይችላል። ሌላኛው መላምት ደግሞ የአስቆሮቱ የሚለው ቃል ሲካሪየስ ከሚለው የላቲን ቃል የተወሰደ ነው የሚል ሲሆን ሲካሪዎች በልብሳቸው ውስጥ ጩቤ በመደበቅ ሮማውያንንና ተባባሪዎቻቸውን በድንገት እየወጉ የሚገድሉ አክራሪ የአይሁድ ብሔርተኞች ነበሩ። ይሁዳ እንዲህ አይነት የፖለቲካ አስተሳሰብ የነበረው ሰው ከነበረ፣ የኢየሱስ የሰላም የፍቅር አስተምህሮ እንዲሁም መንግስቴ ከዚህ ዓለም አይደለም የሚለው ንግግሩ ከጊዜ በኋላ ተስፋ አስቆርጦት ሊሆን ይችላል። ከነዚህ መላምቶች ባሻገር አንድ የማያጠራጥር እውነት አለ። ይሁዳ ልክ እንደ ጴጥሮስ፣ ዮሐንስ በራሱ በኢየሱስ የተመረጠና የተጠራ ሐዋርያ ነው። ኢየሱስ ስብከት ሲጀምር አጠገቡ ነበር። ተአምራቱን በአይኑ ተመልክቷል። ለሶስት አመታትም ከእግሩ ስር ተምሯል። ከዚህም በላይ የገንዘብ ሳጥኑን የመያዝ ወጪና ገቢን የመቆጣጠር ስልጣን ተሰጥቶታል። ይህ ኃላፊነት በአንድ በኩል በሐዋርያ ዘንድ ታማኝነት እንደነበረው ያሳያል። በሌላ በኩል ግን ጌታችን ይሁዳን ለገንዘብ ቅርብ እንዲሆን በማድረግ ከስስት ተግባሩ እንዲርቅ ለማድረግ እንደሆነ ያመለክታል። ወንጌላዊ ዮሐንስም እንደጻፈው ሌባ ነበረ፣ ከረጢቱንም ይዞ በውስጡ ከሚገባው ይወስድ ነበርና በማለት ይሁዳ በገንዘብ ላይ ተሾሞም ከስስታምነትና ከሌብነት እንዳልራቀ ይመሰክራል። በታሪክ ውስጥ ካሉ ታላላቅ ጥያቄዎች አንዱ እንዴት አንድ የተመረጠ ሐዋርያ ለጌታውን ተአምራት እያየና ትምህርቱን እየሰማ እንዲህ ላለው አሰቃቂ የክህደት ድርጊት ሊነሳሳ ቻለ የሚለው ነው። የመጽሐፍ ቅዱስ ጸሐፊዎችና የታሪክ ምሁራን ይህ ውድቀት ድንገተኛ ክስተት ሳይሆን በጊዜ ሂደት በይሁዳ ልብ ውስጥ ሲብላላ የቆየ እንደሆነ ይጠቁማሉ። ለዚህም የተለያዩ እርስ በርስ ሊገፋፉ የሚችሉ ምክንያቶችን ያስቀምጣሉ። የመጀመሪያውና ዋነኛው ምክንያት ስስትና የገንዘብ ፍቅር ነው። ይህ በመጽሐፍ ቅዱስ ውስጥ በግልጽ የተቀመጠው ምክንያት ነው። ይሁዳ የቡድን ገንዘብ ያዥ በነበረበት ወቅት ከገንዘቡ ይሰርቅ እንደነበር ዮሐንስ ይመሰክራል። ይህ የገንዘብ ፍቅር ከጊዜ በኋላ ልቡን እንዳደነደነውና ለትልቅ ክህደት እንዳዘጋጀው መገመት ይቻላል። የማርያም መቅደላዊ ታሪክ ለዚህ ትልቅ ማሳያ ነው። ማርያም በወቅቱ ከፍተኛ ገንዘብ የሚያወጣውን የአልባስጥሮስ ሽቱ በኢየሱስ እግር ላይ ስታፈስ፣ ይሁዳ በቁጣ ይህ ሽቱ ለምን በ300 ዲናር ተሽጦ ለድሆች አልተሰጠም? በማለት ተቃወመ። ወንጌላዊው ዮሐንስ ይህንን ያለው ለድሆች አስቦ ሳይሆን ሌባ ስለነበርና ከገንዘቡ ለመስረቅ ፈልጎ ነው በማለት የይሁዳን እውነተኛ ሐሳብ ያጋልጣል። ይህ የስስት ዝንባሌው በመጨረሻ ኢየሱስን አሳልፎ ለመስጠት ከካህናት አለቆች ጋር እንዲደራደር አደረገው። የተደራደረው ለታላቅ ሀብት፣ አልነበረም። የተስማማው በሰላሳ ብር ነበር። ይህ ገንዘብ በወቅቱ የአንድ ባሪያ ዋጋ የነበረ ሲሆን የይሁዳ ድርጊት ምን ያህል በገንዘብ ፍቅር እንደታወረና የጌታውን ዋጋ ምን ያህል እንዳሳነሰ ያሳያል። ሁለተኛው ምክንያት የፖለቲካ ተስፋ መቁረጥ ሊሆን ይችላል። ይህ ከታሪካዊ ትንታኔ የሚመነጭ መላምት ነው። በወቅቱ ብዙ አይሁዳውያን መሲሁ ሲመጣ የሮምን የባርነት ቀንበር በኃይል ሰብሮ የእስራኤልን የዳዊት መንግስት እንደገና ይመሰረታል የሚል ጠንካራ የፖለቲካ ተስፋ ነበራቸው። ይሁዳም ምናልባት የሲካሪ አስተሳሰብ የነበረው ሰው ከነበረ ይህንን ተስፋ አድርጎ ሊሆን ይችላል። ለሶስት አመታት ኢየሱስን ሲከተል የጠበቀው የፖለቲካ አብዮት መሪ ነበር። ነገር ግን ኢየሱስ ስለ ሰማያዊ መንግስት፣ ጠላትን ስለ መውደድና ስለ ይቅርታ ሲያስተምር፣ እንዲሁም መንግስቴ ከዚህ ዓለም አይደለችም ሲል የይሁዳ ተስፋ ቀስ በቀስ እየተሟጠጠ ሄዶ ሊሆን ይችላል። ሶስተኛው ምክንያት የሰይጣን ተጽዕኖ ነው። የወንጌል ጸሐፊዎች የይሁዳን ድርጊት ከሰው ልጅ ድክመትና ስህተት በላይ እንደሆነ አድርገው ይገልጹታል። ሉቃስ ሰይጣንም ከአስራ ሁለቱ አንዱ በነበረው የአስቆሮቱ በሚባለው በይሁዳ ገባ ሲል ጽፎታል። ዮሐንስም እራትም ሲበሉ ዲያብሎስ በስምኦን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው አሳብ ካገባ በኋላ ይላል። ይህ የሚያሳየው የይሁዳ ልብ በስስትና በተስፋ መቁረጥ ሲዳከም ለክፉ መንፈሳዊ ኃይል ተጽዕኖ ክፍት እንደሆነና በመጨረሻም ሙሉ በሙሉ እንደተቆጣጠረው ነው። እነዚህ ሁሉ ምክንያቶች ተደማምረው አንድን የተመረጠ ሐዋርያ ወደ ታላቅ ካህዲነት ለውጠውታል። የይሁዳ የክህደት ድርጊት የተጠናቀቀው በጌቴሰማኒ የአታክልት ስፍራ ነው። በዚያች ጨለማ ሌሊት ነበር። የወዳጅነት ምልክት የሆነውን መሳም የክህደት መለያ አድርጎ ጌታውን ለወታደሮች አሳልፎ ይሰጠው። በ30 ብር የሸጠው ጌታው ሲያዝ፣ ሲዋረድና ሲጎተት ይሁዳ ከጀርባ ቆሞ ይመለከት ነበር። ነገር ግን ጎ ሲቀድ የሌሊቱ ድርጊት ያስከተለው አስከፊ ውጤት እንደ ፀሐይ ብርሃን ግልጽ ሆነለት። ኢየሱስ በሸንጎ ፊት ቀርቦ የተፈርዶበት ለስቅለት ሞት እንደተሰጠ ሲሰማ፣ ይሁዳ ዓለም በላዩ ላይ ተናደበት። ያ ለገንዘብ ሲል የሸጠው ሰው ንጹህና ከኃጢያት የጸዳ መሆኑን ከማንም በላይ ያውቅ ነበር። በድንገት ያ በስስት የታወረው ልቡ በጸጸት ተመታ። ሰላሳው ብር እጁን እንደ እሳት ያቃጥለው ጀመር! ያ ገንዘብ የንጹህ ደም ዋጋ መሆኑ ተሰማው። በከፍተኛ የጥፋተኝነት ስሜት እየተሰቃየ በቀጥታ ወደ ካህናት አለቆችና ወደ ሽማግሌዎች ሮጠ። ክህደቱን ወደ ገዙት ሰዎች ገንዘቡን በፊታቸው ወርውሮ ንጹህ ደም አሳልፌ በመስጠቴ በድያለው አለ። እነሱ ግን እኛስ ምን ገዶን? አንተው ተጠንቀቃሉ። በዚህም ቅጽበት ይሁዳ ሙሉ በሙሉ ተስፋ ቆረጠ። የይቅርታ በር ሁሉ የተዘጋበት መሰለው። ወደ ጌታው ደቀ መዛሙርት ለመመለስ አልደፈረም። ይቅርታን ለመጠየቅም ልቡ አልፈቀደም። የእሱ ጸጸት ወደ ንስሐና ወደ መዳን ሳይሆን ወደ ጥልቅ የተስፋ መቁረጥ ገደል ከተተው። የአስቆሮቱ ይሁዳና የሐዋርያው ጴጥሮስ ድርጊት አንድ ሆኖ ፍጻሜው ላይ ግን ይለያያል። ጴጥሮስም ጌታውን ሶስት ጊዜ ክዶ ነበር። ነገር ግን ጴጥሮስ ስህተቱን ሲያውቅ ምርር ብሎ አለቀሰ፣ ንስሀ ገባ፣ ይቅርታውንም አገኘ። ይሁዳ ግን በጸጸቱ ተውጦ ከኃጢያት ክብደት በታች ተጨፈለቀ። በመጨረሻም የተሰበረው ይሁዳ ከኢየሩሳሌም ከተማ ወጣ ብሎ ወደሚገኝ አንድ ስፍራ ሄደ። የማቴዎስ ወንጌል እንደሚለው ራሱን አንቆ ሞተ። የሐዋርያ ሥራ መጽሐፍ ደግሞ የአሟሟቱን አሰቃቂነት እየበለጠ ይገልጻል። ጴጥሮስ ሲናገር፣ ይሁዳ በክህደት በገዛው መሬቱ ላይ በግንባሩ ተደፍቶ፣ ሆዱ ተቀዶ፣ አንጀቱ ሁሉ ወጣ ይላል። ብዙ ምሁራን ራሱን ከሰቀለ በኋላ ገመዱ ተበጥሶ ወይንም ቅርንጫፉ ተሰብሮ ወድቆ ይህ አሰቃቂ ፍጻሜ እንደገጠመው ይገምታሉ። ይሁዳ የሞተበት ቦታ በሰዎች ዘንድ የተረገመ ስፍራ ሆነ፣ አኬል ዳማ ተብሎ ተሰየመ። ትርጉሙም የደም መሬት ማለት ነው። የአስቆሮቱ ይሁዳ ታሪክ በክህደት ተጀምሮ በአሰቃቂ ጸጸትና በተስፋ መቁረጥ የተጠናቀቀ የሰው ልጅ ውድቀት ትልቅ ማሳያ ነው። አንድ ሰው ከታላቅ ጥሪው እንዴት በስህተት ምርጫ ወደ ጥልቅ ጥፋት ሊወድቅ እንደሚችል የሚያሳይና ለዘላለም የሚታወስ አሳዛኝ ምዕራፍ ነው። ታሪኩ የክህደት ምልክት ሆኖ ለዘላለም ተመዝግቧል። የይሁዳ ህይወትና ውድቀት ስለ ሰው ልጅ ተፈጥሮ፣ ስለ ምርጫ ኃይልና ስለ ድርጊት ውጤት ጥልቅና ውስብስብ ትምህርቶችን ያስተምረናል። ታሪኩ የጨለማ ምዕራፍ ብቻ ሳይሆን ለሁላችንም እንደ መስታወት ሆኖ የሚያገለግል የማስጠንቀቂያ ደውል ነው። ይሁዳ የተመረጠ ሐዋርያ ነበር። ለሦስት ዓመታት ከኢየሱስ እግር ስር ተምሯል። ተአምራቱን በአይኑ ተመልክቷል። የሰማያዊውን መንግስት ምስጢሮች ሰምቷል። ከማንም በላይ ለእውነት ቅርብ ነበር። ነገር ግን በመጨረሻ እነዚህን ሁሉ በረከቶች ወደጎን ትቶ የራሱን የስስትና የክህደት መንገድ መረጠ። ታሪኩ የሚያሳየን ምንም ያህል ታላቅ እድል ቢሰጠንም የመጨረሻው ውሳኔ በእጃችን ላይ መሆኑን ነው። አንድ የተሳሳተ ምርጫ እንዴት ቀስ በቀስ ወደ ትልቅ ጥፋት ሊመራ እንደሚችል የይሁዳ ሕይወት ህያው ምስክር ነው። ይሁዳን ወደ ጥፋት የገፋው ዋነኛ ኃይል ፍቅረ ነዋይ ነበር። ገንዘብ ያዥ ሆኖ ሲያገለግል በልቡ ውስጥ የገባው የስስት ትል ቀስ በቀስ ህሊናውን በልቶ ጨረሰው። ጌታውንና መምህሩን፣ የዘላለም ህይወትን፣ ሁሉንም ነገር የለወጠው በአንድ ባሪያ ዋጋ ነበር። ይህ የገንዘብ ፍቅር የሞራል ልጓምን ሲበጥስ አንድን ሰው ምን ያህል ዝቅ ሊያደርግ እንደሚችል የሚያሳይ አስፈሪ ማሳያ ነው። ታሪኩ ገንዘብ በራሱ ክፉ ባይሆንም ለእርሱ የሚኖር ልብ ግን ለጥፋት የተጋለጠ መሆኑን ያስጠነቅቃል። ይሁዳ ድርጊቱን ከፈጸመ በኋላ ክፉኛ ተጸጽቷል። ንጹህ ደም አሳልፌ በመስጠቴ በድያለሁ በማለት ኃጢያቱን አምኗል። ነገር ግን ጸጸቱ ወደ መዳን ሳይሆን ወደ ጥልቅ ተስፋ መቁረጥ ነበር የመራው። በተመሳሳይ ሌሊት ሐዋርያው ጴጥሮስም ጌታውን ሶስት ጊዜ ክዶ ነበር። ነገር ግን ጴጥሮስ ስህተቱን ሲያውቅ ምርር ብሎ አለቀሰ፣ ወደ ይቅርታና ወደ ምህረት ሮጠ። ንስሐ ገባ፣ ይቅርታንም አገኘ፣ የቤተ ክርስቲያንም አምድ ሆነ። ይሁዳ ግን በተስፋ መቁረጥ ተዋጠ። ምህረትን ከመፈለግ ይልቅ በራሱ ፈረደ። የእሱ አሳዛኝ ፍጻሜ የሚያስተምረን ከኃጢአት በላይ ትልቁ አደጋ ተስፋ መቁረጥ መሆኑን ነው። በአጠቃላይ የአስቆሮቱ ይሁዳ ታሪክ የክህደት ታሪክ ብቻ አይደለም። በሰው ልብ ውስጥ ስለሚካሄደው ትግል ስለፈተና ፈተና ስለ ውድቀት የሚናገር ነው። እኛም በህይወት ጉዟችን ውስጥ ለምናደርጋቸው ትናንሽ የሚመስሉ ምርጫዎች ጥንቃቄ እንድናደርግ የገንዘብን አታ ላይ ተፈጥሮ እንድንረዳ እና ከውድቀታችን በኋላ በተስፋ መቁረጥ ጨለማ ውስጥ ከመዘፈቅ ይልቅ ወደ ምሕረት ብርሃን እንድንመለስ የሚያስጠነቅቅ ለዘላለም የሚኖር አሳዛኝ ማስታወሻ ነው። ውድ ተመልካቾቻችን ለዛሬ አዘጋጅተን ያቀረብንላችሁ ታሪክ ይህንን ይመስላል። ዘውትር በሌላ ቪዲዮ እስክንገናኝ ቻናላችንን ሰብስክራይብ እያደረጉ በቸር በቸር ቆዩልን።